መጠንቀቅ ያለብን ነገር ግን እግዚአብሔር ህልም የሚያሳየው ለጻድቃን ብቻ አይደለም፣ ለያጠፈኞችም ሊያሳይ ይችላል። ሁለተኛው ከሴጣን የሚመጣ ህልም ነው። የሚያስጨንቁ ደግሞ የሚያስፈሩ ለስጋም ለነፍስም በጣም የሚያስፈሩ ህልሞችም ሊሆን ይችላሉ። ህልም ለማንም ባይነገር ጥሩ ነው። ሰላም፣ የተወደዳቸው እግዚአብሔር ቤተሰቦች እንደምናላቸው። ሰላም፣ እግዚአብሔር ቤተሰቦች በያለንበት ከሁላችን ጋር ጸንቱ ይኑር። ዛሬ እንግዲህ በዚህ አጭር ስለ ህልም አይነቶች ወይንም ደግሞ ህልምን በምን መልኩ ልንመለከተው ይገባል የሚለውን ለማየት የምንሞክር ይሆናል። አብራት ህልም በሶስት መልኩ እንከፍለዋለን፣ ወይም ደግሞ በሶስት መልኩ እናየዋለን። የመጀመሪያው ህልም እግዚአብሔር ነው፣ ይኸውም ከእግዚአብሔር የሚመጣ ህልም ወይም እግዚአብሔር የሚገልጠው ህልም ነው። ሁለተኛው ደግሞ ከሴጣን የሚመጣ ህልም ነው። ሶስተኛው ደግሞ ከአራት ባህርያተ ስጋ ወይም ከስጋችን የሚመጣ ህልም ነው። የመጀመሪያው ከእግዚአብሔር የሚመጣ ህልም፣ ይሄ እንግዲህ በመጽሐፍ ቅዱስ ታሪክ እንደምናውቀው በዜና በውም በጣም ብዙ ታሪኮችን መጥቀስ እንችላለን። ከመጽሐፍ ቅዱስ እንግዲህ በብሉይ ኪዳን ስለ ህልም ሲነሳ ብዙ ጊዜ የሚነሳው ዮሴፍ ነው። ዮሴፍ የያዕቆብ ልጅ ከአስራ ሁለቱ የያዕቆብ ልጆች ውስጥ አንዱ የነበረ ነው። በህልሙ ምክንያት ወንድሞቹ ጠልተውት ሸጠውት፣ ግብፅ ተሸጦ የነበረ በሱም ምክንያት ደግሞ እነሱም ግብፅ ወርደው ተማርከው በግዞት ሲኖሩ የነበሩ በጣም ብዙ መከራ ደርሶባቸው እስራኤላውያን ግብፅ ውስጥ ገብተው ብዙ መከራ ደርሶባቸው የነበረው ዮሴፍን በመሸጣቸው ምክንያት ነው። በኋላም የእነ ሙሴ ታሪክ፣ ሌሎችም እነኛ ሁሉ ግብፅ ውስጥ የተደረጉት የነበረውን ታሪክ፣ የኤርትራ ባህር መከፈል፣ እነኝን ታሪኮች በሙሉ የመጡት ከዮሴፍ መሸጥ በኋላ ነው፤ ወይም ደግሞ ዮሴፍን በመሸጣቸው ምክንያት ዮሴፍን ደግሞ የተሸጠው ህልም በማየቱ ምክንያት ወንድሞቹ ጠልተውት ነው እና ብዙ ጊዜ ስለ ህልም የሚነሳው ከብሉይ ኪዳን ዮሴፍ ነው። በአዲስ ኪዳንም ላይ የማቴዎስ ወንጌል ላይ እንደምናነበው መቤታችን ቅድስት ድንግል ማርያም በጸነሰች ጊዜ ጻድቁ ዮሴፍ እንዴት እንደጸነሰች ስላላወቀ ተርቶ ተጨንቆ በነበረበት ሰዓት የእግዚአብሔር መልአክ ተገልጦ በሕልሙ ማለት ነው ማርያምን ለመውሰድ አትፍራ ብሎት ነበርና። እንደዚህ አይነት ሕልሞች ከእግዚአብሔር የሚመጡ ሕልሞች ናቸው። እግዚአብሔር የሚገልጣቸው ሕልሞች ናቸው። መጠንቀቅ ያለብን ነገር ግን እግዚአብሔር ሕልም የሚያሳየው ለጻድቃን ብቻ አይደለም ለኃጢአተኞችም ሊያሳይ ይችላል። ይህንንም በመጽሐፍ ቅዱስ ማየት እንችላለን። የነፈርኦንን የነናቡከደነጾርን ታሪክ ማየት እንችላለን። እና ህልም ከእግዚአብሔር የመጣ ህልም ማየት ማለት ወይም ደግሞ እግዚአብሔር መልአኩን ልኮ በመላኩ በኩል ህልም ገለጠልን ማለት እኛ ጻድቃንን ማለት አይደለም፣ ኃጢአተኞችን ማለትም አይደለም። ሁለተኛው ከሴጣን የሚመጣ ህልም ነው። ይህውም ደግሞ ኃጢአትን ስናደርግ፣ ኃጢአትን ለመስራት ስናስብ እንደዚህ እንደዚህ አይነት ህልሞችን ሊያሳይ ይችላል። የሚያስጨንቁ ደግሞ የሚያስፈሩ፣ ለስጋም ለነፍስም በጣም የሚያስፈሩ ህልሞችም ሊሆን ይችላሉ። እነኝ ልክ መላኩ ተገልጦ ህልም እንደሚገልጸው ሁሉ ሴጣንም የሚገልጸው ወይም ደግሞ የሚያሳየው ህልም ነው። ሶስተኛው ከአራቱ ባህርያተ ስጋ የሚመጣ ህልም ነው። ይህም ደግሞ እንግዲህ አራቱ ባህርያተ ስጋ በልቀም፣ ደም፣ ሳውዳና ሳፍራ የሚባሉት ናቸው። እንግዲህ ከአራቱ ባህርያት ውስጥ አንደኛው ሲያየ የሚመጣ ህልም ነው። እሳት ሲያይል ከእሳት ጋር ወይም ቤት ሲቃጠል ሊሆን ይችላል። እንደዚህ እንደዚህ አይነት ነገሮችን ልናይ እንችላለን። ሁለተኛ ደግሞ ደም የምንለው ሰዎች ሲጣሉ፣ ሰዎች ሲፈናከቱ እንደዚህ እንደዚህ አይነት ነገሮችን ልናይ እንችላለን። ሶስተኛው ደግሞ ሳውዳ የምንለው ወይም መሬት እሱ ሲያየል መሬትን ስንቆፍር ሊሆን ይችላል። ጭቃ ሲነካን ስናርስ ሊሆን ይችላል። ተራራ ስንወጣ ሊሆን ይችላል። እንደዚህ እንደዚህ አይነት ሕልሞችን ልናይ እንችላለን። አራተኛው ደግሞ ሳፍራ ነው ወይም ነፋስ። እሱ ሲያየል ደግሞ ስንበር ሊሆን ይችላል በሕልማችን። እንደዚህ እንደዚህ አይነት ሕልሞችን ልናይ እንችላለን። እንግዲህ ከተወለድን ጀምሮ እነ አራቱ ባህርያተ ሥጋ እድሜያችንን መሰረት አድርገው የሚያይሉበት ጊዜ ይኖራል። በልጅነታችን ሲሆን ነፋስ ሊያይል ይችላል። በወጣትነት ጊዜ እሳት ሊያይል ይችላል። ስለዚህ በዚህ ምክንያት በህፃንነታችን ነፋስ ስለሚያይል ስንበር ሊሆን ይችላል። እንደዚህ እንደዚህ አይነት ህልሞችን ልናይ እንችላል። በወጣትነታችን ደግሞ እሳት ስለሚያይል ከዛ ጋር የተያያዙ ህልሞችን ልናይን እንችላለን። በጥቅሉ ግን መጠንቀቅ ያለብን አንዱ በአንዱ ሊገለጥ ይሰራል። ለምሳሌ ከእሳት ጋር የተያያዘ ህልም እግዚአብሔር ሊያሳይ ይችላል፣ ሴጣንም ሊያሳይ ይችላል ያንን ግድ ያንን ህልም ሙሉ ለሙሉ ከስጋችን የመጣው ልንለው አንችልም። ከእንደገና ደግሞ መልካም መልካም የሆኑ ህልሞችንም በሙሉ ደግሞ ከእግዚአብሔር ናቸው ብለን መወሰን አንችልም መወሰን አንችልም። በጥቅሉ ግን ህልም ለማንም ባይነገር ጥሩ ነው። ዘመኑን ደግሞ ህልም የሚጠበቅበት ጊዜ አይደለም። ምክንያቱም ቅድም እንዳለው መጀመሪያ ላይ እንዳለው እግዚአብሔር ህልም የሚያሳየው ለነኛ ህልም ለሚያሳያቸው ሰዎች መልእክት ሲኖረው መናገር የሚፈልገው ነገር ሲኖረው ማስተማር የሚፈልገው ነገር ሲኖረው ነው። እንግዲህ አሁን እኛ ያለንበት ዘመን ደግሞ አዲስ ኪዳን እንደመሆኑ መጠን ብዙ መምህራን ያስተምራሉ። መጽሐፍ ቅዱስ አለ። ከመጽሐፍ ቅዱስ ውጭ ብዙ ድርሳናቶችን ሊሆኑ ይችላሉ። ብዙ መጽሐፍቶች አሉ እና እነኚህ ሁሉ ትምህርቶች ስላሉ ፈቃዱን በዛ መልኩ ስለምናውቅ በዛ በኩል ማግኘት ስለምንችል የእግዚአብሔርን ፈቃድ ሕልም መግለጥ የሚያስፈልገውበት ምክንያት ብዙም የለም እና ብዙም ሕልም የሚጠበቅበት ጊዜ አይደለም። ከዛ ውጭ ግን ምናልባት የሚያስፈሩ አይነት ሕልሞችን የሚያስጨንቁ አይነት ሕልሞችን የምናይ ከሆነ ዝም ብሎ ወደ እግዚአብሔር ሄዶ መጸለይ ነው እንጂ ምንም መደንገጥም ወይም ለሌላ ሰዎች መናገርም አያስፈልግም። ስለዚህ በጥቅሉ ሕልምን በዚህ መልኩ ልንረዳው ይገባል።